ሰላም ጤና ይስጥልኝ እንዴት አላችሁ የጋብቻ ቲዩብ ቤተሰቦች ጸጋዬ አሰፋ ነኝ ከመልሕቅ የትዳር ማማከርና ማሰልጠኛ ማዕከል ዛሬ ደግሞ ሌላ በጣም ተወዳጅ የምትሉት በተለይ ወጣትንም ትልቁንም ትንሹንም በአንድ ጠቅልሎ ስሜታቸውንም አይምሯቸውንም የጎዳ ስላለው ስለ አንድ ትልቅ ነገር አወራቸዋለሁ። በእግዚአብሔርም በኩል ደግሞ ክብር የሚያሳጣ በጣም መጥፎ የሚባል አንድ ከባድ ነገር እነግራቸዋለሁ። እስከ መጨረሻው ድረስ ተከታተሉ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ እንግዲህ ለወደፊት በጣም ብዙ ነገር እናስባለና ቤተሰብነታቸውን፣ አጋርነታችሁን ለማስተዋወቅ ሰብስክራይብ አድርጎ ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። በአለማችን በጣም ትትልቅ የሆኑ ሰዎች የወደቁት በዝሙት ነው ቢባል ስንቶቻችሁ ታምናላችሁ? ሁሉም ማለት ባይሆንም እንኳን፣ ዝሙት ትልቅ ሰው ትንሽ ያደርጋል። እንደ ዝሙት በጣም ከባድ ከባድ ከባድ ከባድ ኃጢአት የለም። መጽሐፍ ቅዱስ ከሌሎች ነገሮች ተቆጠቡ፣ ምንበሉ ምንበሉ ምንበሉ ይልና ከዝሙት በጣም ሽሹ ነው የሚለው። እና ከጋብቻ በፊት አሁን በተለይ በሚሊዮን የሚቆጠር ወጣት ዝም ብሎ እንደ ኖርማል ነገር ያደርገዋል። እና ራሱ ላይ መግዛት፣ ራስን መቆጠብ፣ ራስን ከዛ ነገር መጠበቅ ላይ ዛትማች ሲሬስ ላይ ይሰራ ካስፈለገም እንኳን ወደ ሲሬስ የሆነ ጋብቻ ልግባ፣ ይሄ ነገር ከእግዚአብሔር ጋር ያለኝን ነገር ያጣላኛል ብሎ ዛትማች ይሰራበታል። ግን ከአቅሙ በላይ የሚሆን ከባድ ነገር ልክ ጫት እንደሚከብደው ሲጃራ የሚከብደው ሌላ ሱስ እንደሚከብደው የዝሙት ወጥመድ ደግሞ በጣም ከዛ በላይ ሁሉ በጣም ከባድ። የዝሙት ነገር ምንድነው መሰላቸው? ይሄ ሴክሹዋል ነገሮች አይምሮን የመቆጣጠር አቅም አላቸው። ከዛ የተነሳ ፈልገ ልውጣ ብትል እንኳን እንደፈለክ ፈልገ እንደገባህበት ፈልገ የምትወጣበት በጣም ከባድ አይምሮን የሚገል ስሜትን የሚገል ከእግዚአብሔር ጋር ደግሞ የሚያጣላ ክብርህን የሚያሳጣ እኔ አንዳንድ ጠቢባን ስለ ሶምሶን ወይ ደግሞ ሳምሶን ታሪክ ሲነሳ ብዙ ነገር ይላሉ። እና ሶምሶን እኮ ክብሩ ፀጉሩ ላይ እንዳለ ለደሊል ለባይ ነገራት ኖሮ፣ እድሜ ልኩን በሷ ዘንድ ተከብሮና ተወዶ ይኖር ነበር ይላል። እና ከዚህ የተነሳ አንዳንድ ፈላስፎች ክብርህን ለሴት አትናገር፣ የክብር የኃይል ምንጭ የቱ ጋ እንደሆነ አትንገራት ምናምን ይላሉ። ዝም ብሎ ይሄ በፍልስፍና ነው ዓለም አልፎ አልፎ አንዳንድ ፈላስፎች የሚያነሱትና የሚጠቅሱት ነው። ነገር ግን እሱ ክብሩን ያጣው እሱ የት እንዳለ ብቻ የነገራት ጊዜ አይደለም። እሱ ክብሩን ያጣው በእሷ ፍቅር ወድቆ በዝሙት በወደቀ ጊዜ እሱ በዝሙት በወደቀ ትላንትና ያን ሁሉ ጠላት እንደዛ እንቀጥቅጦ ሺውን ሲጥል የነበረው በጣም መጨረሻ ላይ። በነገራችን ላይ እኔ የእሱ ታሪክ በጣም የሚገርመኝ አይኑን ወቅተውት በወስፌ አይኑን እስከ ማውጣት በጣም አደገኛ መከራ አጽንተውበት ነበር። በጣም አደገኛ እና መጨረሻ ላይ ግን እግዚአብሔር መሀሪ ነው ና በጣም በሚገርማችሁ ሁኔታ የአንድ ብላቴናን አንድ ሰው እባክን አንድ ሺዎች ቤት አዳራሽ ውስጥ እንደተቀመጡ የቤቱን ምሰሶ አሲዘኝ ብሎ የቤቱን ምሰሶ ነቅንቆ በጣም ብዙ ሺዎቹን በአንድ ቀን ገለዋል፣ እና እግዚአብሔር ኃይሉን መልሶለታል። ግን ክብሩን ያጣው በምንድን ነው ካላችሁ በዝሙት በደሊላ ፍቅር ነው እና ምንድን ነው ይሄ? በጣም ከኦሪት አንስታችሁ ከራእይ ድረስ ካነበባችሁ በጣም ትልቅ ሰዎችን ሳይቀር የጣለው ትልቅ መንፈስ የዝሙት መንፈስ ነው። በጣም ከባድ፣ በጣም ከባድ። በተለይ በዚህ ዘመንም በጣም ትልቅ ተብሎ አባይ ገሌ አቶ የገሌ ፓስተር የገሌ በጣም በምስሊ በመስጊድ በክርስትና በምን የሚታወቁት ትልቅ ሰዎች ሳይቀር ሁሉም ሰው ሳይቀር ይህን ስል፣ በነገራችን ላይ እኔንም ጨምሮ ነው። በቃ ሰው ስጋ የለበሰው ሰው ሁሉ የሚወርቅበት አንድ ትልቅ ነገር ቢኖር የዝሙት መንፈስ። ይሄ ምንድነው? እኛ እኔ ንጹሕ ነኝ አትልም። እስከ መጨረሻው ንጹሕ መሆንን አላረጋገጥክማ። ዛሬ ጎበዝ ማለት ነገ ጎበዝ ማለት አይደለም። ዛሬውን ነገር ላይ አለክ ማለት ነገ አለክ ማለት አይደለም እና በጣም ትትልቅ የሚባል ሰዎችን በትዳራቸው ውጪ እንዲማግጡ ቤታቸው እንዲያጡ ክብራቸው እንዲያጡ ማንነታቸው እንዲያጡ መጨረሻ ላይ ደግሞ የበሽታ ሲሳይ እስከሚሆኑ ድረስ የዳረጋቸው ዝሙት በቅርብ አንድ ጥናት ወጥቷል። ጥናቱ ምን ይላል? ዝሙት አይምሮንም ሰውነትንም የመግደል አቅም አለው። ከዚህ ፊት የሆነ መጽሐፎች ላይ አንብባቸው ሊሆን ይችላል ብዬ አስባለሁ እና ሴክሹዋል ነገሮች በትንሹ በ15 ቀን ወይ በወር ለሰው ልጅ አስፈላጊ ነው የሚል ጥናት ሰምታቸው ሊሆን ይችላል። እርግጠኛ ብዙ ሚሊዮን ሰው ሰምቶት ሊሆን ይችላል። አሁን ደግሞ አይምሮንም ስሜትንም ከሚገል ነገር አንዱ ሴክሹዋል ነገር እንደሆነ ጥናቶች ወጥተዋል። ይሄ ግን ማለት በነገራችን ላይ ከጋብቻ በፊት ያለው ነው። እኛ የምናወራበት በጋብቻ ውስጥ ሚስት ከባለቤቷ ጋር የምታደርገው መኝታው፣ ንጹህ፣ ቅዱስ፣ ክቡር፣ ንጹህ የሆነ ነው። ሀጢያት ወይ ደግሞ ዝሙት ራሱ ተብሎ አይነገርም። በነገራችን ሴክስም እራሱ አይባልም። ግንኙነትም ብሎ አባቶቻችን በጣም በክብር የሚጠሩትም ከዛ የተነሳ ነው። በጋብቻ ውስጥ ያሉ ሰዎች ሚስት ከባለቤቷ ጋር በየትኛውም ጊዜ በሴክሹዋል ነገሮች መደሰት ትችላለች። ኃጢአት የለባትም አዎ፣ ኃጢአት የለባትም በየትኛውም ቀን። ምናልባት እንደየ ሃይማኖቶቹ ቀኖቹ የራሳቸው የሆነ ነገር ሊኖራቸው ይችላል። ነገር ግን በጣም አይምሮንም የሚገል ስሜትንም የሚገል ሱሱ ደግሞ በጣም ከባድ የሆነ በቀላሉ የሚገባበት በቀላሉ ግን የማይወጣበት በጣም መጥፎ የሚባል የዝሙት ህይወት። ድሮ ድሮ አንዳንድ ወንዶቹ እንደዛ ታውቃላቸው። እኔ በሴት አቅም እንኳን በጣም ብዙ ሴቶች አውቃለሁ። በጣም ብዙ አሁን እንደዚህ አይነት ወጥመድ ውስጥ ነው ያለሁት እና እንዴት ሉጣ በጣም ጾም ያለው በጣም ሰግጅ ያለው በጣም ጸልይ ያለው ግን አልቻልኩም የምትል ሴት አለች። በቃ ባለቀ ሰዓት ደግሞ ሴጣን ምን መሰላቸው ልክ ዝሙት ከዚህ በኋላ አልሰራም ብለህ በቃ ጨርሰ ሁሉም ሴቶች ብሎ ካረገ ከጨረስክ በኋላ አንተ እምቢ ማትላትን ሴት ወደ ህይወት ይዞ ይመጣል። እምቢማ ኢንቫይሮንመንቱን እንዳለ አመቻችቶ ምናምን ብሎ ጨርሰውን ልክ የሚፈልገው በቃ ፍላጎት ብቻ፣ አሁንም እንዳላቆም ነው ውስጥ እንደሚፈልግ እሱን ብቻ ማሳየት ነው። በቃ ቤት ድረስ ልትመጣት ለቤቷ መታ ደግሞ ወይ ንጹህ አደለ፣ ልትል ትችላለች። የተፈለገው አንተ እንደምትሳሳት ወይ ደግሞ በሀሳብ እንደተሳሳት ማረጋገጥ። በጣም ብዙ ሴቶች በዚህ ነው ይፈተኑት። በቃ አለቀ። በቃ መጾም ጀምር ያለው መጸለይ ጀምር ያለው መስገድ ጀምር ያለው ልክ ስትል በቃ የማትደራደርበት ወይ ዛሬ ስንት አመት ኤክሷ በቃ አልፈልግሽም ብሎ ሄዶ ይመጣል። ወይም ደግሞ ስልኩን ታይለ ስልኩን ካየች በኋላ ከዛ በኋላ ስሜቷ ይረበሻል፣ ሀሳቧ ይለወጣል። ከዛ በኋላ ከዛ በኋላ ባታርግም እንኳን በትንሹ ገፍቶ ገፍቶ ወደዛ ይወስዳታል። ትንሽ የሆነ ክፍተት ለምሳሌ ከሴክሽዋል ነገሮች ከዝሙት ህይወት መውጣት እፈልጋለሁ ብላችሁ በጣም በጥሩ ሁኔታ እየሄዳችሁ እየሄዳችሁ የሆነ ቦታ ላይ ለማይክሮሰከንድ ከተዘናጋችሁ በዛ ቦታ ይገባባችሁ። ለማይክሮሰከንድ ከተዘናጋ ሴክሽዋል ፊልም ካየ ስለ ሴክስ ካወራ በዛ መካከል ይገባባል? ድጋሜ ድጋሚ ወደ ዝሙት ህይወት ይመልሳል። ከዛ ደግሞ ከአንድ ሰው ጋር አይደለም ከሰላሳ ሰው ጋር እንድትማግጥ ያደርጋል። ከሰላሳ ወንድ ጋር እንድተኛ፣ ክብር የሌላት ሴት እንድትኛ ያደርጋል። በቃ የሚፈቀደውንም የማይፈቀደውንም እግዚአብሔር የሚወደውንም የማይወደውን ነገር የሚወደው ሲጀምር ከጋብቻ ፊት እግዚአብሔር ዝሙትን አይወድም። በዛ ህይወት ጭምልቅልቅልቅ ያለ ነገር እንድታሳልፊ ራስሽንም እንድትጠይ ያደርጋል። በዛ ላይ ደግሞ በራስ መተማመናችሁን ባዶ ያደርጋል። አንድ ከጋብቻ በፊት ግንኙነት ያረገች ሴት እና ያላረገች ሴት እኩል በራስ መተማመን የላቸው። በትዳሩ ላይ የማገጠና ያልማገጠ ሰው እኩል በራስ መተማመን የላቸው። ሲናገሩ ራሱ ያስታውቅባቸዋል። ያኛው በራስ መተማመን አለው፣ እቸኛው በራስ መተማመን አላት፣ ያቸኛ ግን በራስ መተማመን የላት እና በዚህ ደረጃ አይምሮን ይነሳል፣ ስሜትን ይነሳል። በዚህ ደረጃ ውስጥን ሰላምን ያወካል፣ ከእግዚአብሔር ጋር ደግሞ ያጣላል። ከእግዚአብሔር ጋር ያላቸው ነገር ደግሞ ያበላሻል። ልክ ከእግዚአብሔር ጋር ያላቸው ነገር ደግሞ ሲያበላሽ ኦልሬዲ እናንተ ተበላሸ ሰው ከእግዚአብሔር ጋር ሲጣራ ከራሱ ጋር ይጣላል ይባላል። ከራሱ ጋር ሲጣላ ደግሞ ከማንም ጋር አይግባባም ይባላል። ስለዚህ በጣም ብዙ ከዝሙት ህይወት መውጣት ከፈለጋችሁ በጣም መከተል ያለባችሁ በጣም የሚገራርሙ መንገዶች አሉ። አንደኛው ነው የመጀመሪያው የማትደራደሩበት ጸሎት ነው። ማንም ሰው በቃ ከሆነ ነገር መውጣት ከፈለገ የመጀመሪያው የመጨረሻው ላሁም ጸሎቱም ትንሽ ኮንሲስታንሲ ያለው እኛ ብዙ ጊዜ ጸሎት ስንጸልይ እንጀምራለን፣ እናቆማለን፣ እንጀምራለን፣ እናቆማለን። ያ ነገር ወጥነት ስለሌለው ዛትማች ፓወር የለውም። ጸሎት ፓወር የሚኖረው ወጥነት ካለው ኮንሲስታንሲ ካለው። የአንድ ቀን ጸሎት ትልቅ ኃይል ሊኖረው ይችላል፣ ነገር ግን በቃ ኮንሲስታንሲ ቢኖረው ሞር የተሻለ ሁለተኛ ደግሞ ለዚህ ነገር የሚጋብዙትን ነገሮች አለማድረግ። ብዙ ጊዜ ነገራችሁን የእሳት አደጋውን እንትን መሪዎች መከተል እሳቱን ማስራብ እንዳይቀጣጠል ወደ ዝሙት የሚመራህን ነገር መቀነስ፣ ሶሻል ሚዲያ ሊሆ ቲክቶክ ሊሆ ኢንስታግራም ሊሆ ፌስቡክ ሊሆ ዩቲብ ሊሆን ይችላል። ይሄን እንደዚህ አይነት ነገሮችን ሰርች ማድረግ ሊሆን ይችላል። ለዚህ ነገር የሚጋብዝህን ነገር ፈጽሞ ከዛ ነገር መራቅ። ከዛ ራቅ ማለት ኦሬዲ ከሐሳብ እየራቅ፣ ከሐሳብ ራቅ ማለት ከስሜት ይርቃል። ከስሜት ራቅ ማለት ኦሬዲ በቃ ከሰውነት ይርቃል። ከዛ ይህ ዝሙትን ከቶ አታስበውም ማለት ነው። ቀላል ነው ወይ አይሰማህም ማለት አይደለም። በነገራችን ላይ ማሰቡ እንትን መሰማቱ እኮ ጤነኝነት እኮ ነው። አንድ ሴት እኔ አንድ ልጅ በቅርቤ መጣለች እና ማግባት አልፈልግም ገና 21 ዓመቴ ነው 22 ራሱ አልሞላ 21 ዓመቴ ነው እና ግን ስሜት አለኝ እና በተደጋጋሚ ይሰማኛል እና እየጠየቀኝ ያለ ሰው አለ እኔ ደግሞ ከጋብቻ ፊት መነካከት አልፈልግም እና እንደው እሺ ልበል እንደ ኢላለው አለች። ለምን እየተሰማኝ ነው የሆነ ነገር ይሰማኛል በቃ በፊት እንዲህ አይሰማኝ አሁን ግን እቺን አንድ አመት ሁለት አመት በቃ ግን አልፎ አልፎ እንዲህ አይነት ስሜት ይሰማኛል እና በስሜት እንደዚህ ከእንትን ከማለት እንዲህ በቃ እሺ ልበልና ወደዚህ ህይወት ልግባ እንዴ ሲሪየስሊ የሚያገባኝ ከሆነ ልግባ እንዴ ላለው እንዳልጠነከርኩ ትምህርት ምርቴ እንዳልጨረስኩ ይሄንማ የሚታወቅ ነገር ነው ስለዚህ ሴትም ስሜት አላት፣ ወንድም ስሜት አለ። ስሜቱ መኖሩ ችግር የለም። ዋናው ስሜቱ እንዴት ሃንድል እናርገው ነው። ስሜቱ እንዴት ማኔጅ እናርገው ነው። ስሜቱ እንዴት እንምራ። ስሜት አለመኖር መኖር አይችልም። ስሜት ስላለ ነው የሆነ ነገር ያለው። እኔም ቁጭ ብዬ ማለው ስሜት ስላለ፣ እናንተም የምታዳምጡ ስሜት ስላላችሁ ነው። ስሜት ይለያያል። ለሴክስ የሚሰማን ስሜት፣ ለምግብ የሚሰማን፣ ለሀገር የሚሰማን፣ ለእናትም ይሰማን። ስሜት ይለያያል እንጂ ስሜት ስሜቱን ግን እንዴት አንድል እናደርገው ነው ስለዚህ ሁለተኛው ከዛ ነገር በተቻለ መጠን ራስን ማራቅ። ሶስተኛውና አራተኛ ነገር ደግሞ ይሄ ራስን ቢዚ ማድረግ ይመከራል። ስፖርት መስራት ይመከራል። ራስን ቢዚ ማድረግ ከዚህ ወደ ትምህርት፣ ከትምህርት ወደ እንቅልፍ፣ ከእንቅልፍ ወደ ጸሎት፣ ከጸሎት ወደ ስራ፣ ከስራ ደግሞ ወደ መዝናናት፣ ከመዝናናት ደግሞ ወደ እንትን፣ በቃ ራስን ቢዚ ማድረግ። ሰው ትንሽ የሆነ ክፍተት ጊዜ ካስበ የሚያስብበት እሱ ነገር የሚያስብበት ክፍተት የሆነች ሴከንድ ካገኘ በዛ መካከል ውስጥ የሚገባ በዚህ ደረጃ ፕሮግራም ላይ ያደርግ ይችላል። በተቻለ መጠን ግን ከዝሙት ለመጠበቅ በተቻለ አይምሮም አይምሮን ቢዚ ማድረግ ከሀሳቡ ማረቅ ከሀሳቡ ከራቀ ከስሜቱ ይርቃል ከስሜቱ ከራቀ ከድርጊቱ ይርቃል ከሀሳብ ያራቀ ግን በሀሳብ ውስጥ በቃ እንትና የዛሬ ወር ወደ ኢትዮጵያ ትመጣል ከእሷ ጋር እንገናኛል እሱ የዛሬ ስድስት ወር ይመጣል ከመጣ እንገናኛል የዛሬ ወር ይመጣል ከእሱ ጋር እንገናኛለን እያለች እያሰበች በታሪክ ጤናማ ነገር ሊኖራት አይችልም። በዛ ላይ ደግሞ ይሄ ስሜቱ አንዴ የሴክሹዋል ነገር አንዴ ፊታቸውን ሰውነታችሁን ከወረሰ በኋላ ከዛ በኋላ ውስጥ የመረጋጋት ነገር የለም። ስራ በትክክል መስራት አይችልም። ለምን አይምሯችሁንም ጭምር ስለሚቆጣጠር ስለዚህ በተቻላችሁ መጠን ከዝሙት አይነት ስሜት ለመውጣት በተቻላችሁ መጠን መጾምን ተጠቀሙ። ኦርቶዶክስ ሆናችሁ መጾም፣ መጸለይ፣ መስገድ፣ መጽሐፍ ቅዱስ ማንበብ፣ አይምሮን ቢዚ ማድረግ፣ ስፖርት መስራት፣ ከእንደዚህ ለሴክስ ከሚጋብዙ ነገር ራስን ማራቅ። በትዳራችሁ ላይ የምትማገጹ ሰዎች ደግሞ ካላችሁ በጣም ከሚያዋርድ ቤትን ከሚነሳ ሰላም ከሚነሳ ኢኮኖሚን ከሚጎዳ ነገር አንዱ ሴክሹዋል ላይፍ በነገራችን ላይ ምናልባት ያልተረጋጋ ሰው ከሆንክ እንደዚህ አይነት ላይፍ ውስጥ ልትሆን ትችላለህ። ያለመረጋጋት ስሜት ጭምር ያመጣል። በነገራችን ላይ ያለመረጋጋት ስሜት በቃ የታወከ ያልተረጋጋ ሰላም የሌለው እረፍት የሌለው ምን የሌለው ሰው ያደርጋል። ስለዚህ በተቻላችሁ መጠን እነዚህ ሴክሱዋል ነገሮች ላይ በጣም ተጠንቀቁ። በጣም አይምሮንም ስሜትንም ሰውነትንም የሚጎዳ ነገር ነው። ከአቅማችሁ በላይ ከሆነ ቅዱስ ጳውሎስ ቢቻላችሁ እንደ እኔ ኖረዋል በ ቢቻላችሁ እንደ እኔ ኖሩ፣ ካልቻላችሁ ግን ለዝሙት ጠንቅ ሲባል ለሴት ልጅ አንድ ወንድ ይኖራት፣ አንድ ወንድ ደግሞ አንድ ሴት ይኖረው። አንድ ወንድ አንድ ሴት ይኖረው። ቢቻላችሁ ግን እንደኔ በንጽህና በቅድስና በድንግልና ኖሩ። ስለዚህ እንደ ዝሙት በረከታችሁን የሚነሳ ስራችሁን የሚነሳ ሰላም የሚነሳ ከእግዚአብሔር የሚያጣላ አዳዲስ ነገሮች እንዳትፈጥሩ አይምሯችሁን የሚገል እንደ ዝሙት ነገር የለም። ስለዚህ ልክ ንጹህ ስትሆኑ ከዝሙት ልክ ስትርቁ በጣም ንጹህ በጣም ከባድ ፓወር አላችሁ። ይዞ እኔ ኢማ ላይፍ ስለማቀን በጣም የሚገርም ፓወር አላችሁ፣ የሚገርም ስለዚህ ይሄን ነገር ትንሽ ተጠቀሙበት። ይሄ በጣም ሲበዛ ከባድ፣ በተለይ በትዳር ላይ እምትማግጡ፣ በጣም እሱ በጣም አደገኛ። እመነኝ፣ የሆነ ቀን ያዋርዳል እመነኝ የሆነ ቀን ያዋርሻል። በጣም መጥፎ ነው። በጣም እኔ በትዳራቸው ላይ ማግጠው በቃ ገበናቸው ተሸፍኖላቸው ያልታየባቸው ሰው አንድ ሰው አልገጠመኝም። የማታ ማታ ግን ተጋልጠዋል። ቢያንስ ቢያንስ እንኳን እግዚአብሔር የሚያቅባቸውን ሆኖ በሌላ መንገድ ቅጣቱን አገኝተውበታል። በጣም ሲበዛ መጥፎ ነው። በነገራቸው በጣም ሲበዛ አሁን ሰው እንደቀላል በትዳር ላይ ቺት አደረገችብኝ፣ አረገብኝ ቀላል እንደሚያወሩ አይደለም። በጣም መጥፎ ሰው አጠገባችሁ ከሌለ አትሊስት እሱ ሊሻል ይችላል። ሰው አጠገብ እያለ እሷ እያለች እሱ እያለ በእሷ ላይ በማገጥ በእሱ ላይ በማገጥ በጣም ክብርንም፣ አይምሮንም፣ ሰውነትም የሚነሳ አዘሴም ታይም ደግሞ በዛው መጠን ደግሞ በዛው ጎን ለጎን የአንቺም የሚደረግ አንተ እንዳደረግከው መልሶ ደግሞ ይደረግብሃል። አንተ ሰው ላይ ያረግከው ልክ ሰው ላይ ስማገጥ ይማገጥብሃል። ልክ ስትማገጭ አንቺ ደግሞ በተራሽ ይማገጥብሻል። እና ይህ ነገር ትንሽ አስቡበት ለማለት ወዳለው። በጣም በረከት የሚነሳ ሰላም የሚነሳ ነገር ስለሆነ ትንሽ አስቡበት ለማለት ወዳለው። አመሰግናለሁ በጣም በብዙ አይነት እንደዚህ አይነት ስብስብ ውስጥ ያላችሁ ሰዎች ከእንደዚህ አይነት ነገር መውጣት ከፈለጋችሁ በተቻላችሁ መጠን ወደ ድርጅታችን ወደ መልሕቅ የትዳር ማማከርና ማሰልጠኛ ማዕከል የማክሰኞ ስልጠና ላይ ተሳተፉ በጣም ብዙ ብዙ ሀሳቦች ታገኙበታላችሁ አይምሯችሁን በብዙ ነገር ቢዚ ታደርጋላችሁ አዳዲስ ነገር ትማራላችሁ ህይወቱን ትማሩበታላችሁ አመሰግናለሁ በጣም ውጭ ሀገር ጀርመን ካናዳ አሜሪካ አውስትራሊያ ውጭ ሀገር የምትኖሩ አረብ ሀገር የትም ቦታ የምትኖሩ ካላችሁ ስለ ትዳሬ መማከር ፈልጋለሁ ስልጠና ፈልጋለሁ ምትሉ ካላችሁ፣ ምንጊዜም ምርጫ መልሕቅ አድርጉ። ህይወታችሁ ላይ የሚገርም ለውጥ ታዩበታላችሁ። ለዚህ ዩቲብ ቻናል አዲስ የሆናቸው ደግሞ ሰብስክራይብ አድርጋችሁ ቤተሰብ ሆኖ ሀሳብ አስተያየት ካላችሁ በዚህ ጉዳይ ላይ ኮመንት ላይ አስቀምጡልኝ። ጥያቄ ካላችሁ ቴሌግራም ቻናላችን ላይ ቮይስ አስቀምጡልን። ጥያቄዎቻችሁን ደግሞ በሳምንት አንድ ቀን እንመልሳለን። አመሰግናል።